ኢንዶሜሪዮሲስ ካለ ካለቦት እርጉዝ መሆን ይችላሉ? አዎ፣ ነገር ግን ከ 30 50 በመቶ የሚሆኑት የኢንዶሜትሪዮሲስ ችግር ያለባቸው ሴቶች መሃንነት ያጋጥማቸዋል። ኢንዶሜሪዮሲስ የወንድ የዘር ፍሬ ወደ እንቁላሉ እንዳይደርስ የሚከለክለው ጠባሳ፣ ብግነት እና ማጣበቂያ በማህፀን ቱቦዎች፣ ኦቭየርስ እና ሌሎች የመራቢያ አካላት ውስጥ እንዲዘዋወር ያደርጋል። መካንነትን ለሚጎዱ የኢንዶሜትሪዮሲስ ሁኔታዎች እርዳታ መፈለግ ጠቃሚ ሊሆን ይችላል። የህክምና አማራጮቹ የኢንዶሜትሪያል ቲሹ እድገትን ለመቀነስ የህክምና እርዳታ፣ የኢንዶሜትሪዮሲስ በቀዶ ጥገና መወገድና ለከባድ በሽታ ጠባሳ ህብረ ህዋሳትን ማስወገድና የታገዘ የመራቢያ ቴክኖሎጂዎች ያካትታሉ። የኢንዶሜትሪዮሲስ ቅድመ ምርመራ እና አያያዝ በመውለድ ላይ ያለውን ተጽዕኖ ለመከላከል ይረዳል። የወሊድ መከላከያ እንደ እንቁላሎች ወይም ኦቫርስ ቲሹዎች ያሉ የወሊድ መከላከያ አማራጮችን መምረጥ የማህፀን ተግባርን የማጣት አደጋ ላይ ያሉ ተስማሚ ሴት እጩዎችን ሊረዳቸው ይችላል። ለትክክለኛው ህክምና አዲስ አበባ ውስጥ የወሊድ ክሊኒክና የመራቢያ ስፔሻሊስትን በኢትዮጵያ ያግኙ። ቴሪ ከና ዋይክ ሴር ኮመን ለበለጠ አስደሳች ቪዲዮዎች የዩትዩብ ቻናላችንን ይመዝገቡ።